ሰላም ውድ እና የተከበራችሁ የለዛ ቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ውድ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ፣ አደረሰን። አሜን። ዛሬም በሕይወት መንገድ በክፍል አርባ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ቪዲዮ ላይክ እያደረጋችሁ አበረታቱኝ። አመሰግናለሁ። እንግዲህ ይህ የህይወት መንገድ ወይም ባለማወቅ የባሏን ውሽማ ቤቷ ያመጣችው ሚስት በሚለው ተከታታይ ድራማ ነው። ባለፈው ሳምንት እንግዲህ ህይወትን ደግማ እንዳሳገተቻ ታይተናል። እንዲሁም እየፈለጉ ሊያገኟት አልቻሉም። የህይወት ልደትም ነበረ። እስኪ ምን ተፈጠር የሚለውን አብረን የምናየው ይሆናል። ሳሚ እንግዲህ ወደ ውስጥ እየገባ ሳለ ፎቶ ያገኛል። እንዲህ ማን ወይም ፎቶ እዚህ ላይ ያስቀመጠው እያለ ሳለ ሳሮን ትገባለች። እሱም ፎቶውን በጀርባው ይደብቀዋል። ምንድን ነው እንደዚህ የደበከው ትለዋለች። እሱም ምንም ይላታል። እሷም እስቲ ለምን ደበቅከው ልየው ስትለው ምንም አልኩሽ ብሎ ተናዶ ጥሏት ይወጣል። እሷም ተወው ትለዋለች። በሌላ በኩል ሩትና ዳዊት ህይወትን ፍለጋ በችፔሱ እየተመሩ ይሄዱ ሳለ ሳሩን ደውላ ቦታ በመቀየሯ ተቋርጦባቸው እየተመለሱ ነው። በቃ ድካም ብቻ ሆነ ይላን ዳዊትም። እሷም አሁን ያለን አማራጭ ሳሩንም መከታተል ብቻ ነው፣ ወደ ቤት እንመለስ ትለዋለች። በቃ ሳሮ እናት ያገዘቻት ብለሽ ደምድ መሻን፣ ይላታል። ሩትም አው እሷ አቤት ስትገባ ዩቤ እሱ መቋረጡ አጋጣሚ ሊሆን አይችልም፣ ትላለች። ዳዊትም እኔ እንጃ፣ እኔ ግን እሷ ትሆናለች ብዬ አላስብም፣ ምናምን ይላል። ቆይ ግን አንተ አሁን የሚያሳስብህ ሳሮን ወንጀለኛ መሆን ነው ወይስ በህይወቱ መገኘት ነው ምናምን ትለዋለች? እሱም እሱማ የህይወቱ መገኘት ነው የሚያሳስበኝ ይላል። እንደዛ ከሆነ በቃ ትላለች። እሷም የባለፉ ቦታ ነች እንዲህ ትለዋለች። እዛ ምን እናገኛለን ብለሱ ጊዜ መግደል አይሆንም ላተን አይ መሞከሩ አይከፋም ትለዋለች። በቃ ወደ ቤት ሄድና ሳሚን ይዘህ ነው ሄድ ይላታል። እሷም እንዴ በዚሁ ሜድ አይሻልም? ለምን ወደ ቤት እኔ እንዳልሄድ ፈልገ ነው ትለዋለች። ከገባሽማ አዎ ምንም አይነቱ ችግር ውስጥ እንድትገቢ አልፈልግም ይላታል። ቆይ እናታችን አንድ ቀን እንኳን ሳታይሽ ችግር ውስጥ መግባት ትፈልጋለሽ? ይላታል። እሷም እንዴ ነገሩን አካባድ እኮ በቃ እንሄድ ትለዋለች። እሽ ብለው ተያይዞ ይሄዳሉ። እቤትም ተቀምጠው ሳሚ ያገኘው ነገር አለ ይሎታል። እክላስ ስገባ የኔና የህይወትን ፎቶ አገኘው ይላቸዋል። እንደ ማን ሊያስቀምጠው ይችላል? በቃ ሳሮን አውቃለች ማለት ነው ስለ እናንተ ግንኙነት ይላል። አላቅም ቆይ ፎቶውን ውንስ እንዴት አገኘችው ይላሉ። ከህይወት ስልክ አይ ከህይወት ስልክ የማይሆን ነው ይላል ዳዊትም እኔ ስልክም እኮ ሊሆን ይችላል ይላል። ሳሚም እንዲህ አንተ ቆይ ፎቶ እስካሁን ምን ያደረግልሃል ይለዋል። ሳሚም እንዲ በዚህም ጥቀና ይላል። ሩትም ጭቅጭቁን ታወት ትላለች። ሩትም በቃ ባለፈው ዳዊትን ካገዱበት ቦታ ነቱ ትላለች። ሳሚም እንዲ ጅልናቸው እንዴ በአንድ ሳምንት ሁለት ሰው ከአንድ ቦታ የሚያገቱ ይላታል። ዳዊትም ነግር የት ነበር አልሰማለች እንጂ ይላል። እሷም እንደ ከመቀመጥ አይሻልም ትለና፣ ስልክ ይደወልላታል። ይህን ስልክ ማንሳት አለብኝ ብላ ስልኩን ታነሳለች። ሳሚም ሳሮን ስለና ስለ ህይወት ካወቀች በቁሜ ነው መቀብረኝ ይላል። ዳዊትም እን ይህን ቀድመ ነበር ማሰብ የነበረብህ ይለዋል። ሳሚም እንዲ ሰው እኮነኝ ተሳሳትኩ ይላል። ዳዊትም ወትሮ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርገን ወጭ ጥዶ ማልቀስ ብሎ ይታረትበታል። እኮ አንተ አታዝንልኝም እንዴ? ይለዋል እኔ የምታሳዝነኝ ህይወት ብቻ ናት። ይላል ሳሚም ሀይ ፈጣሪ ምን አለ እንዲት አዛኛ አፍቃሪ ብጥለልኝ። ይላል እሱም አንተን እኮ ማንም የሚያፈቅር የለም የክት የሚገርም ነበር አሁን ግን አብቅቶልሃል። ይለዋል ሳሚም እንዲ አምጥቼ እንዳላሰልፍልን እኮ ለትዳር የታማ ይልሆን ብዬ ነው ይላል ምን ነው እዚህ እኮ ዘይትና ስኳር የለም ለምን ነው የሚሰለፉ ይለዋል። እኔም ብለው ነው ይላል። አይ አልቀረብህም ይለዋል። ዳዊትም ቀልዱስ ቀልድ ነው አሁን የሚያስጨንቅ የህይወት ጉዳይ ነው ይለዋል። እሱም ድሮም እኮ አንተኔ ጀመርከኝ ይላል። አንተ ጋር እንዴት ነው መግባባት የሚቻለው ይለዋል። ማለት ነው ህይወትን ከመተዋወቅህ በፊት እኮ በጣም ነበር የምንግባባ። ህይወትን ካወቅክ ወዲህ ተቀየርክ ይለዋል። ያኔ እውነተኛ ማንነት ግን ሳላቅ ነው ይለዋል ዳዊትም። ከዛም ቆይ ለሳሮን ደውሉላት ይለዋል። እንድ ራሳችሁ ደውሉ እኔማ ራሴን በራሴ ችግር ውስጥ አላስገባም ይላል። ደግሞ ሳሮን በግንኙነቱ ብታቅ ራሱ የማገድ መብት የላትም። ዳዊትም አሁን ለባስ ደውል ይለዋል። አይ አልደውልም ከዚህ በላይ ህይወትን ችግር ውስጥ ማስገባት አልፈልግም ይላል። ዳዊትም እንዴ ከአንተ በላይ እኮ የሚያስብላት አለ አንተ ብቻ ነው የምታስብላት የሚመስልህ ይለዋል። ሳሚም እኔ የምልህ ለምን የሳሮንን ስልክ እናስጠልፈው ይላል። ጥሩ ሀሳብ ነው ግን እንዴት ይላል። እሱም እኔም አቀሰዋለ በጣም ቀላል ነው ግን ገንዘብ ይፈልጋል ይላል። እና እስካሁን አትናገረም ነበር ተሎ በል ይለዋል። አሁን አይደል እንዲህ ሀሳቡን ያመጡት። ቆያ ብሎ ተነስቶ ይሄዳሉ። የሩትም ስልክ እያወራሽ በነበረበት ሰዓት ሳሚ መጣና እስካሁን አልጨረሽም? ይላታል። ጨርሽ ያለውን። ቆይ አንቺ ግን ዳዊት ፊት ለምን ነው እንደዚህ የሳሩን ጥላቻሽን አጉልተሽ የምታሳይ? ይላታል። እሷም ምን ማድረግ እችላለሁ? ጉዳያቸው ባክ ትላለች። አንቺ ልጅ ግን የመጣሽበትን አላማ እየረሳሽ ነው ይላታል። እሷም ሁላችሁም ሩታይ ሩተይ ህፃን ልጅ እኮ አደለውም ትላለች። እሱም አንድ ቀን ግን ሳሮን እና ዳዊት እውነተኛ እህታቸው አለመሆንሽን ያወቁ ቀን ይላታል። የራሳቸው ጉዳይ እባክህ አሁን ወደ ጉዳይ ሂድ እላለች። ዳዊት እና ሳሮንም ተቀምጠው አሁንም የህይወት ጉዳይ ነው ትሏለች። ቆይ አንቺ ግን ምንም አይመስልሽም? ይላታል። እኔ እኮ መጨነቅ አቆምኩ ቆየው ትለዋለች። ዳዊትም ቆይ አንቺ ግን እጅሽ የለበትም? ይላታል። የለበትም ትለዋለች። ቆይ ለምንም አላምነሽ ይላታል። እሱ የራስ ጉዳይ ነው ግን ሳሚን ከሌላ ሳይት ጋር ተጠረጥረዋለሽ ይላታል። ሳሚ እኔን ለምን ትላለች። አይ ስራው ሞዴል ንጋዎች ጋር ስለሆነ ምናልባት ብዬ ነው ይላታል። እሷም እኮ ሳሚ ከሞዴሎች ጋር ትለዋለች። አዎ ስራው ስለሚቀራረብ ያው እንደሱ ካሉት ውዳቂ ጋር ሊሆን ይችላል። ይሄ ማለት አንችን የሚጨምረን እኔን አይጨምርም ግን ምጠይቅኝ የምታውቀው ነገር አለ ትላለች። እሱም አይ ባለፍ ስራ እንዳይሰራ አስከለከዩ ስለነበር ነው ይላሳን። ሳሚ የእውነት መቅጦብኝ ካገኘት አደባባይ ላይ ነው የምሰቅሮ ትለዋለች። እኔም እውነት ወይ ሩት ግን ከተመረቀች አንስታ ግራ አብዝታለች ትለዋለች። እሱም ታያት እንጂ ትንሽ ልረፍ ብላ እኮ ነው ይላታን። ምን ሰርታ ነው የምታርፍ፣ እንዲህ እንደፈለገች ትሆን ይላል። እነዚህ እግር ሰደ ግን የሆነ ችግር ውስጥ ብትገባ ትለዋለች። እሱም አይ አትጨነቂ፣ አታስቸግረሽም ከአንቺ ቸልተኝነት ግን የእሷ በማገባት ሁሉ መግባት ይሻላል ይላታል። እሷም እንግዲህ እኔ እኮ ብሷ እድሜ ምን እንደመሰራት አስታውሳለህ ትለዋለች። አንቺ አንቺ ነሽ እሷ ደግሞ ሌላ ሰው ናት፣ እንደፈለገሽ ትሆን ይላታል። እሱም መርከቡን በእጁ ይዞ ይህም መርከብ ወድቆ አግኝቼው ነው ይላታን። ከዛ በኋላ እና ምን ይሁን አንቺም? አዎ እኔም ለልጆች እሰራላቸዋለሁ ትለዋለች። እሱም መርከብ ተወጃለሽ እንዲ ይላታን። አንጠለም ቀሱ ወይም ያሻግር ከሆነ ባህሩን ትለዋለች። እሱም አንድ ቀን ግን ማዕበል ካማተው ሊሰምጥ ይችላል። እኔ እሰምጣለሁ ብዬ ለለም የሚሻገር ትሏለች እሱም እንደዛ ከሆነም ሞኝ ተሳፋሪ ነሽ ማለት ነው ይላታል። አይ የአደጋ ጊዜ መውጫ በር ጋር የምቀመጥ ትለዋለች። ያ ማለት አንድ ቀን እንደሚሰምጥ ታውቂያለሽ ማለት ነው ይላታል። እሱም አይ ይሰምጣን ብዬ ሳይሆን መጠንቀቁ አይከፋም ብዬ ነው ትለዋለች። ግን እንደሚሰምጥም ተጠራጥረሻል ይላታል። እኔ ሰሰውኝ የሳሚ ጉዳይ ነው እንደ ባል እንኳን አንድ ቀን ከጎን የማይቁም ትላለች፣ ማለት ነው። ዳዊትም እንዴ አንቺ እኮ ጠንካራ ሴት ነሽ፣ ደግሞ ለምን ነው እንደዚህ ያለ ኩሌ ከጎንሽ እንዲሆን አትፈልጊም ነበር ይላታል። ባል እኮ ነው የባልነት ግዴታውን ማወጣት አለበት፣ ምናምን ትላለች፣ ማለት ነው። እባክሽ እኔ ጭንቀኛ ነኝ፣ ህይወት ጉዳይ፣ እሷን ከቶ መኖር አልችልም፣ ይላታል። አይ አትልፈስፈስ፣ እንግዲህ ምን ነው ፍቅር እኮ ነው። አንቺስ አፍቅረሽ አታውቂም እንዴ? ይላታ። ቢሆንም እንደዚህ መሆን የለብህም። ደግሞስ ባታገኛትስ ባትመለሰስ ትለዋለች። የምታውቂው ነገር አለ እንዲህ ይላታል። አይ ጠላቶች ሁሌ እንዳሳደዷት ነው፣ በአሁኑ ግን የምትመለስ አይመስለኝም ትለዋለች። እሱም አንድ ብለሽ ተስፋት ታስቆርጭ የሚላታል። እሷም መከራው መከራው እንቤ ካለ መከራ የምከራው ነው ተረቱሽ ላጥሎ ተነስታ ትሄዳለች። ሳሮንም ስልክ ይደውልላታል። አሉ ማልበል አላወኩም ስለ እኔ ጉዳይ ማለት እኔም ማላውቀውን ሰው አላገኝም ትላለች። ከዛ ምሽ መጣ ትለና ስልኩን ትዘጋዋለች። ማና ሀንተ ደግሞ አይደለም ሞትህን፣ ገሃነምን እንድትናፍቅን ማደርግ ብላ ትሄዳለች። ሩትም ስልክ ታወራለች አሉ አዎ፣ መረጃ እንደሌለ እንዳታቀብህ ኮፒውን አስቀምጠላት በምላሹ ህይወትን እንድትለቅ ታሳምናት ደግሞ ሴትዮዋ የሰይጣን ትልቅ እህት ናት፣ አራቴን ያላት ተጠንቀቅ ትለዋለች። ዳዊትም ስልክ ይደወልለታል። ሀይሉ ማይክ እንዴት ነህ? ደህና ነህ? እውነት ታዲያና ሳሮን እኮ ትወዳለች። ስለዚህ እንቀበልሃለሁ ከኛ ቤት ታርፋለህ ወይ? ፈጣሪ ይመስገን በጣም የምትፈልገው ፕሮሰስ ይልና ስልኩን ይዘጋዋል። ሳሮንም እንግዲህ እየተቀጠረችበት ቦታ ትሄድና ሄሎ የት ነ ደርሻለሁ አትታየኝም እኮ ወደ ግራ እሺ የምን ዶክመንት ትላለች ከዛም ዶኩመንቱን ታገኘዋለች ይህ እኮ ፎርጅ ዶክመንት ነው ደግሞ ኦርጅን አሉ አይደለም። ስለዚህ ምንም ሊያስነካኝ አልችልም ምንም ተጠያቂነት የለብኝም ትላለች ህይወትን በምላሹ ህይወትን ሞኝነ እንዴ ህይወትን እኔ ብለቃትም እኮ ዙራ ወደ እኔ መምጣቱ አይቀርም፣ ስለዚህ በፊት ለኩስ ሰዓት ገላታለሁ ትለዋለች። እሺ በቃ ነገ ኦርጅናሉን ዶክመንት ይዘና ትልና ትሄዳለች። ሳሚና ዳዊት ሳሎን ቁጭ ብለው እንግዲህ እያወሩ ነው ስልኩን አስጠለፍኩ ይላል። እስቲ ቀስበል እዚህ ቤት ውስጥ እኮ ግድግድ ሁላ ጆሮ አለው ይላል ዳዊትም። ቦቅቦቅ አስኪያትም ቦቃቦቅ ይለዋል። እየሰደብገኝ ኮ ነው ይላል። እና ምን ላድርግ ጠይቅ አሁን አደረግከው አላደረግከውም? ይለዋል እየተሳደብክ ነው የምታይቅ። አንተ እኮ እንድሰድብ የምታደርገኝ ይላል። እኔ ነኝ ስደበኝ የምትሰድበኝ ይላል ዳዊትም። እና እንዴት ሆነ ይላል። አንድ ቀን ነው እንዴ እንጠብቅ አለ ፕሮሰሱ ቀላል አይደለም ይላል። አንድ ቀን እኔ ደግሞ አልተማመን ይላል። በቃ ጊዜ ፈጃን አላ ግን ሲያልቅ ከፍየው ይለዋል። እሱን አታስብን እከፍለዋለሁ ይላል። መቼም አንድ ቀን መጠበቅ ከበደኝ አትለኝም ይለዋል እሱም እንግዲህ በቃ መጠበቅ ነው እንጂ ይላል። ሳሮን ጋር ምን አዲስ ነገር አለ? ይላል ዳዊትም፣ ባክ በሳሮን ጉዳይ ተስፋ ቆርጫለሁ እና እንድታግዝ ጠብቅ ነበረ፣ ይለዋል። ግን ሳሮን ይህን ነገር አውቃ ከሆነ ስትመጣ ለህይወት የቤት ጋንም ነው የሚሆንባት ይላል። ዳዊትም አንዴ ትምጣለኝ እንጂ እኔ እንደማረግ አረጋለሁ ይላል። ሁሌ ፎከራ ነው። አንድ ቀን ግን ስታድናት አይቻላ ቅሚለዋን ሳሚ በዚህ ጉዳይ እንኳን እውነት ግን ብትመታኝ እራሱ ይቀበላለሁ፣ ይለዋል። አሁን ግን ከምር እጠብቃታለሁ ይላል። እሱም ስድስተኛ ስሜት ግን አትከተሉ እብድ ነው ይለዋል ማለት ነው። ሳሚ ምን ላድርግ፣ ሁሌም እጠብቃታለሁ እላለሁ ግን የሚፈጠሩ አይታወቅም ይላል። ከዛም ስልክ ይደወልለታል። አሚኬ ይለዋል። እንዴ ሚኬ አብሮ አደጋችሁ፣ ሳሮን እኮ ስለ እሷ አውርታ ታጠቅብም ይላል። ዳዊትም አዎ አብሮ አደጋችን። አንተ ደግሞ ፍቅረኛው አየህ መሰለህ ትቀና ነበር ይለዋል። ያ ድሮ ነበራ ጀማሪያ ፍቃር እያለሁ ይለዋል። አሁንማ ከመጠርጠር ወደ መጠርጠር ይሄዳሃን ይለዋል። እና ፕሮሰስ፣ የውጭ ፕሮሰስ እያረገች ስለሆነ እዚህ ሊመጣ ነው። ምነው ችግር አለ ይለዋል። አረ ችግር የለውም እንግዳ መቀበል ባህላችን ነው ይለዋል። ከሳምሩት ትመጣለች እሳሩን ተስማምተናል። ይኸው ስታወራ ሪከርድ ያደረኳት ስትል ፕሮግራሙ ይቋረጣል። ቀጣይስ ህይወት ትለቀቅ የሆን ምን ይሆን የሚለውን አብረን የምና ይሆናል። አመሰግናለሁ።